የገደለበት አካባቢ ላይ የዱንያን ጌጣጌጥ ጣል አርጋቹ አላህ Subhanahu Wa Ta'ala እንዲ አይነት ቦታ ላይ እንድንገናኝ ለመረጠልን ጌታ ምዝጋና ይገባው አልহামዱሊላሂ ረቢል ዓለም አላህ Subhanahu Wa ኸይርን ያሻላቸው ሰዎች የዱንያን ጌጥ እየተከተሉ እንዳይጠፉ ከለላ ያደርግላቸዋል የቁሉ ነቢዩ አለይሂ ሰላቱ ወሰለም

የተዘጋጅ ይሆናል ማለት ነው ይላል። ይህ ዲህም ብሎ ማለት የሁለቱንም ሀገር የበላይነት የምናገኝበት ሀገር ሰላም የሚሆንበት ምድር ቡቃያ የምታበቅልበት ሰማይ ዝናብን የምታዘንብበት ሰዎች በሰላም ገብቶ የሚወጡበት ገንዘብ መቀማማት የማይኖርበት ሕይወት መጠፋፋት የማይኖርበት ክብር መነካካት የማይኖርበት ዘረኝነት ውስጥ መግባት የማይኖርበት እኔ ከኖርኩኝ ሌላው የራሱ ጉዳይ የማይባልበት በዘር ገብቶ መተሻቸት የማይኖርበት የሆነውን ዲን አላህ እንዲያውቅ ያደርገዋል። አማ አላህ ኸይረን ያላሻለት ሰው መማር ያለበትን የዱንያን ትምህርት ይማራል፣ መፋጀት ያለበትን ያይል ይፋጃል፣ መናገር ያለበትን ይናገራል። ዱንያ ግብ ላይ ለመድረስ ብቻ አኼራ ላይ ለእንዲህ አይነት ሰው ድርሻ የለው በል እንደውም

ከመካ ወደ መዲና ተሰዶ ሌሊት ከቤታቸው ተርቦ ወጥቶ ጓዶቻቸውን አጥቶ እንደው የሚወዷትን መካ ለቆ ወጥቶ ያመጡትን ዲን አልቀበል ብሎ ጆሮውን የዘጋ የሆነ ሰው ፈለማ አዛጉ አዛገ ላሁ ቁሉበሁም ይላል አላህ ሱብሃነ ወተዓላ። እመትን መርጦ የሽንፈት መንገድ ውስጥ በገቡ ሰዓት አላህ ቀልባቸው ላይ ሀትሜ ያደርግባቸዋል ይላል። ፋሲቃኖችን አላህ አይመራቸውም ወደ አላህ እስትቅባል አላደረጉም። የነቢዩን ዓለይ ሰላቱ ወሰላም ርሳላ አልተቀበሉም። ነፍስያቸውን አልገቱም። ዘረኝነትን አልተውም፣ አምባገነንነትን አልተውም። ለአላህ ተሰባብሮ አልገቡምና አላህ ፋሲቃንን አይመራም ይላል። ስለዚህ ይህ ዲን ብሎ ማለት የሁለቱንም ሀገር የበላይነትና ብልጽግና የምናገኝበት የሆነ ዲን ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ሷሊሐን ይላል። አላህ በጎን የሰራ ከሴትም ከወንድም ፈለኑህየና ሕያው እናደርገዋለን፣ ሀያተን ጠይባ ይላል አላህ በጎ የሆነችን ኑሮ እናኖረዋለን። ወለነጅዝየነሁም አጅረሁም ቢአሕሰኒ ማካኑ ያዕመሉን ይላል አላህ አኼራም ላይ ሲሰሩት በነበረው በተሻለ አድርገን እንመነዳቸዋለን ይላል። አማ እነዛዝ የአላህን ዲን የማይፈልጉ የነቢውን ሪሳላ የማይሸከሙ ለዲን ጀርባቸው የሚሰጡ ለዲን ጆሮ የማይሰጡ ጊዜያቸውን ለቁርአን ለሐዲስ የማይሰጡ መስጊድ ተሰባብሮ የማይገቡ መድረሳ የማይገቡ የአላህን ዲን ነሽር የማያደርጉ ዱንያ ላይ የሚኖሩት ህይወት ራሱ ግራ የገባ ህይወት ነው ይላል። ወሊ የላህ ፊ ኪታብ ከኔ ምክር ቁርአንን ከመቅራት ከመገንዘብ ከማስቀራት ዳዋ ከማድረግ ሐጅ ከማድረግ ረመዳንን ከመጾም ሰላትን በስነ ስርዓት ከመዝገድ አለባበስን አሳምሮ ከመልበስ ሴትም አሳምራ ከመልበስ ዝሙትን ከመራቅ ወለድን ከመራቅ ሽንፈትን ከመራቅ ሐሜትን ከመራቅ ባላህ ላይ ከማጋራት እዚህ ውስጥ የሚዘፈቁ ሰዎች ወመን ዐዕረደ አን ዝክሪ ፈኢን ለሁ መይሸተን ደንካ ይላል አላህ። ጭንቅ የሆነ ኑሮ ይኖርበታል። ስልጣን ሊኖረው ይችላል፣ በስልጣኑ አይረጋጋ። የሀገር መሪ ሊሆን ይችላል። ከላይ ያለው ፊዚካሉ ካልሆነ በስተቀረ ውስጡ እየተረበሸ ነው።

ገንዘብ መቀማት መቀማማት አለ አይደለ? ረብሻ አለ አይደለ? መረጋጋት እና ላገኙ አይደለ? ይቀጥላል። አላህ ወነሕሹሩሁ የውመል ቂያመቲ አዕማ። የቅያማ ቀን ደሞ እውር ተደርጎ ይቀሰቀሳል፣ አይኑ ላይ ይጋረድበታል። አረ የቅያማ ቀን እኮ ሀታ ነብዩላ አደም ከአላሃ ጋር እባክን አስታርቀን ተብሎ ሲጠየቅ ላ እኔ አጥፈውት ጥፋታለ አላህ ዘንድ አልቀርብም ወደሚቀጥለው ሂዱ ይባላል። የሚቀጥሉት ሲኬት ሲኬት ሲኬት ሲኬት መጨረሻ ነብዩ ጋር ይደርሳል። ነቢዩ አለይሂ ሰላቱ ሰላም ሱጁድ ወርጄ ጌታዬን ጠይቃለዋለሁ ያን ነው ይፈቀደልኛል። የዛችን ቀን የሰው ልጅ በወንጀሉ ልክ በላብ ይጥለቀለቃል አሉ ነብዩ አለይሂ ሰላቱ ሰላም። እስከ ጉልበቱ ላቡ የሚሸፍነው አለ፣ እስከ እምብርቱ ላቡ የሚሸፍነው አለ።

ቻናን ላይ ደረሰ ፈነሲእታ ረሳሃ ወከዛሊከ ሊየውመቱንሳይ ለሆን ላ ዛሬ እንደዚሁ ትረሳል። ተረስቶም የዛን ቀን እኮ መኖርም መኖር ቱራባ ምን ነው ምን ነው ዱንያ ላይ በአጃቢዎች እንደታጀብነው፣ ዱንያ ላይ የሚያስፈልጉ መጠጦችን እንደጠጣ ነው፣ የሚያስፈልጉ አልባሳቶችን እንደለበስ ነው፣ የሚያማምሩ ሴቶችን ሰብስበን እንዳቀረብነው ነገር ቀርቶብን እንደው አፈር ነን በቀረም ብሎ ይመኛሉ። ወይቁሉ ልካፍሩ ያ ለይተኒ ኩንቱ ቱራባ ዐፈር ሁኜ በቀረውም ይላሉ። የለም የዛን ቀን ሀያትም ሞትም የለም። ንሁም በደልናሁም ጁሉደን ገይረሃ ሊየዙቁል አዛብ ይላል አላህ ሱብሃነሁ ወተዓላ። እንደው ጀሃነብ ላይ ገብቶ ቆዳቸው ተቃጥሎ ባለቀ ቁጥር አዲስ ቆዳ ይተካላቸዋል። ለምን የዙቁል አዛብ አላላህ ጀሃነብን ሊቀምሱት ባለ ላይ አጋርተዋል። ነቢዩን አልተከተሉን አሻፈረኝ አሉ ሲሉ ሰምቼ እላለሁ። ነቢዬ አሉ የቀብረ አፈር ጠጡ፣ ከግድግዳ ጋር ተጋጩ፣ እርዝ አሰሩ ጦንጋይ ቤት ተመላለሱ፣ ሰላት አልሰገዱ፣ ጀማ አላወቁ፣ ጁማ አላወቁ፣ አለባበስ አላወቁ። ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካላቸዋል ይላል አላህ ስብሃነ ወተዓላ። ስለዚህ ይህ ዲን ብሎ ማለት ትልቅ አማና በተለይ እናንተ ወጣቶች ምናልባት አሁን እናንተ ተምራችሁ ልትመረቁ የደረሳችሁበት ሰዓት ነው። ናም የሙስሊም ወንድሞቻችን ጥሩ ቦታ መያዛቸው ቢያዘስተንም ዲን የሌለበት ጥሩ ቦታ ላይ መድረሳቸው በኋላ ደግሞ መልሶ ያሳፍረናል። ለምን ያሳፍረናል? ዩኒቨርሲቲ ላይ ወይም ደግሞ ሃይስኩል ላይ ፂም ሲያስረዝሙ፣ ሱሪ ሲያሳጥሩ የነበሩ ወንድሞቻችን ፓርላማ ላይ ሲገቡ ፂሟን ሲያበጥሩ ራሱ እንደዚህ ነው የሚያበጥሩት። ከቴድሮስም ጋር መመሳሰል ይፈልጋል ከኢማሞችም ጋር መመሳሰል ይፈልጋል ከዳዮችም ጋር መመሳሰል ይፈልጋል። እዛ ጋር ሲሄድ ያሳጥራታል፣ መዝጊት ሲመጣ ደግሞ ያወጥራታል። እንደዚህ ሱሪ ውስጥ መዝጊት ሲመጣ ከፍ ያደርጋታል፣ ፓርላማ ሲገባ ደግሞ ዝቅ ያደርጋት በል። እንደውም አልፎ ተርፎ እኮ የእኛ ሀገር ሱንዮች ወይንም ደግሞ የእኛ ሀገር ሰለፊዎች ምን እንላቸው፣ ሰዎች እኮ ሰለፊነታቸው ሱንየትነታቸው ለትንሽ ጊዜ ነው፣ አላህ ካዘነላቸው ውጭ። መጀመሪያ ላይ የተውሂድ ዳዋ ጎሮሮስ ከሚበጠስ ዳዋ ማድረግ ሙጃመላ ሙዳሃና ባላህ ላይ አያስፈልግም ዱንያ የቅርቢቷ ዓለም ነች። ልትሸውደን አይገባም። ልንጠነክር ይገባል። ዲን አቂዳ መንሀጀ ሰለፍ ሲለ ነበረው የስልጣን ሱስ ያለባቸው ስልጣን ላይ ሲደርሱ፣ ዛሬ ፊት ለፊታችሁ የቀረብኩት ፖለቲካ ከእስላም እንደሆነ ልገልጽላችሁ ነው የቀረብኩት ይላል። ሌላኛው ደግሞ ኢየሱስን ፍቅርን የሰበከ ጌታ ነው ይላል። ፊት ለፊት ቀርቡ። ሌላኛው ደግሞ ተውሂድና ሱና የሚባልበት ጊዜ አይደለም፣ የመግባባት ጊዜ ነው የሚቀደመው ስጋ ነው ይላል። ወል እንደውም ከዚህ በፊት ያደረገው ዳዕዋ ዲሌት አድርጉልኝ ሊልህ ይችላል። ለምን የሚፈልጋት የነበረችዋ ቦታ ላይ ወንበሯ ላይ ደረሰ። ሌሎችም የሚፈልጉት ስልጣን ላይ ሲደርሱ ዲናቸው ላይ ያፍራሉ። አላህ ካዘመላቸው ውጭ አማ ሱና አቂዳ መናጀ ሰበብ ላይ ጸንቶ የሚሄዱ ሰዎች ውስኖች ናቸው። ወሊሃዛ የቁሉ አላህ ፊ ኪታቢል ሙቢን ወቀሊሉን ሚን ዒባዲየ አሽሸኩር ወቀሊሉን ሚን ዒባዲየ ሸኩር ይላል አላህ ከባሪያዎቼ ትንሾች ናቸው የሚያመሰግኑኛል። ለዚህ ነው ነቢይ ዓለይሂ ሰላቱ ወሰላም ምከረኝ ተብሎ ሲጠየቁ ቁል አመንቱ ቢላሂ ሡመ እስተቂም አሉ። ነቢይ ዓለይሂ ሰላም አምኛለሁ ብለህ ቀጥ በል አሉ። ነቢይ ዓለይሂ ሰላም እስተቂም ወሳኝ። በአለባበስህ ላይ በአነጋገርህ ላይ ባለህ ሙዓመላ ላይ በመንሀጅህ ላይ በአቂዳህ ላይ በሰላትህ በሐጅህ በኡምራ ጺም በማብቀልህ ላይ ልብስህን አስተካክለ በመልበስህ አጅነቢይ ነቢይ ባለመጨበጥህ በእያንዳንዱ ነገር እስትቃማ ያስፈልጋል። እስትቃማ የሌለበት ነገር ከንቱ ነ የሚሆን ለዚህ ነው እና እነዚያ ያሉ ምን ያሉ ረቡን አላህ ጌታችን አላህ ካላህ ውጭ ከአይን መንካን ሊመለክ የሚገባው ጌታ የለም ለችግርም የሚደርስ ድሎትንም የሚያመጣ ጉዳትንም የሚያመጣ ጉዳትንም የሚያነሳ ነስርም የሚያመጣ ወደ ታችን ማውረድ የሚችል የለም። ربنا الله ጌታችን አላ ثم استقاموا على الله በዛችው ላይ ቀጥ ያሉት ሲቀሩ አለ ሰሃቦች ሲቀጠቀጡ ደማቸው እኮ ሰው ሲጠጣው ነበር እኮ እስልምናን አለቅም ብሎ ወደ አኺራ ሲሸጋገሩ የነበሩት። በል እንደውም የጀነት ሽታ እየደረሰች ነው ሲሉ የነበሩት የእኛን እስልምና እኮ የሚወሰደው በስልጣን በከረባት በምታምር ስክሪፕቶ በቆንጆ ሴት በፓርላማ ወንበር በመስጊድ ማይክ በአክሲዮን። በመስጊድ ግንባታ በመድረሳ አስረክበናት ቁጭ እንላለን። ከዛ በኋላ የነበረብን የድሮ በሽታችን ይነሳና ሱናን መዋጋት እንጀምራለን። አላህ ካዘነላቸው። ለዚህ ነው አላህ ሱብሐነሁ ወተዓላ ኢነለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ቀጥ ያሉት። አላህ ተተነዘሉ አለይሂም አልመላኢካ። በእንደዚህ አይነት ዕንቁዎች መላኢኮች ከሰማይ ቀበሌ ከች ይላሉ። አላህ የሰው ልጆች ከፈነን ያዘጋጃሉ። ቀበር ቁፈራ ተዘጋጅቷል። ሀኪም ቤት ተብሎ ወይንም ተለፍቶ ጀርመን፣ ጃፓን፣ እንግሊዝ ወይንም ደግሞ የባህል ህክምና ዘመናዊ ህክምና ቀመማው ተሞክሮ ተሞክሮ ጻፍቶ እጅና እግራቸውን ዘርግቶ ወደ አኼራ ሊሄዱ በተዘጋጁበት ሰዓት መላእክቶች ከጭ ይላል። ተተነዘሉ علیہم الملائكه لله الله መላእክቶች ይወርዳሉ። አላህ ተኻፉ ምን የምትፈሩት ነገር የለም። የምትሄዱበት አገር የታወቀ ነው። ረጅም ነው። የቀብር ጥያቄ አለ። ከዛ በኋላ በርዘኩ አለ ቂያማ እስኪ ቆም ድረስ ቀብር ላይ መቆየት አለ። መጥፎና ጥሩ አለ። የቂያማ ቀን ሂሳቡ አለ። ሲራጥ አለ። ማህሸር ላይ መቀስቀሱ አለ። የሰው ልጆች አላህ ፊት መቅረቡ አለ ሒሳቡ አለ። ማካውኒ ግን አብሽሩ ይባላል አላ ተካፉ፣ ወደምትሄዱበት ትሄዱበት ሀገራት አትፍሩ ይባላል። ወላ ተህዘኑ በል እንደውም ጥላችሁትን በምትሄዱት ስጋት አይግባችሁ ይባላል። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱአዱን ይባላል። በል እንደውም ስትቀጠሩላት በነበረችዋ ጀነት አብሽሩ ይባላል። ስለዚህ ይህ ዲን ልንጠብቀውና፣ ልንማረው፣ ልናቀው፣ ልንሸከመው ለሌሎችም ማህበረሰቦች ልናደርስ ግድ ይላል።

ድርሃምና ዲናንን አይደለም ያወረሱት ያወረሱት ዕልምን ነው አሉ ነቢ ዓለይ እሷ ሰላም። ያንን የያዘ ሰው ትልቅ የሆነ ከብትን ይዘዋል አሉ ነቢይ ዓለይ እሷ ሰላም። ስለዚህ ዲናችን ላይ ልንጸናና ልንማረው ይገባል። አዩሃ ሸባብ ብላለሁ።